በች መታች እንግዲህ ስራ የሚያረፈር ነው እንደምትመለከቱት፣ ማርፈጃችንን ከእዚህ ነው። እሱን ሥራ ያረፈር ነው። ሰዓቱ እንግዲህ ደግሞ የተወሰነ ደቂቃዎችን ደግሞ ማሽላማሽላቆመጣ አሁን እየሰራ ያለ ደግሞ ኮርኒስ እዚህ ላይ ነው። በእርግጥ ቤቱ ሲያልቅ አላሳያችሁም ነበር። ለማንኛውም ለአጋጣሚ ሆነ ደግሞ በዚህ ከመጣን፣ ለማንኛውም ይህን ቤት በቅርብ አጠናቀን ሰርቪሱን ጭምሮ ው የሚሰራው ውስጥ ብቻ ምናምን ነገር አለው ኮርኒስ

ያያ ነው እንግዲህ ፍለፊቱ ሙሉ ለሙሉ አልቃለይ። ከጀርባ ያለው ነው ሰርቪሱ ነው የሚቀረው። ያው በዚህ መንገድ እንግዲህ ምገድ ነው ፓርቲ ተሰርቷል። ሙሉ አልቆ ደግሞ የምናየው ነው የሚሆነው ማለት ነው። ያው እንግዲህ ስራ ሲያረቃ ሳይዩሃችሁ ማለት ነው። ያው በረፍት ሰዓታችን ደግሞ አሁን ጥንቅሽ ልንበላ ወደ ሜዲያ ሄደናል። አህሪ ብለና ሁላችሁም እንድንበላ። እንደምታዩት እንግዲህ የሚያዘጋጀው ጥንቅሽ እያያችሁት ነው አይደለ? ማሻ አሏህ ተባረከላህ። ዘንድሮ በጣም ነው የሚያምረው። በቃ ሁሉ አዝመራው ጤፉ፣ ማሽላው በጣም ነው የሚያምረው። ጥንቅሹ ደግሞ እንደምታዩት ወዲያቂ የሚባል ነገር የለም። ሙሉ የምትበላ ሲቀጣ አድርግላቸው ማሻ አሏህ። ማሻ አሏህ። ማሻ አሏህ። አያችሁት። እንግዲህ በውጭ ሀገር የምትኖሩ እህት ወንድሞች፣ በሰላም ሀገራችሁ ገብታችሁ ደግሞ እንዲህ አይነቱን ጊዜ ከቤተሰብ ጋር ከምትወዱት ጋር ሆናችሁ እንደዚህ ዘና ብላችሁ የምታሳልፉበትን ጊዜ ያቅርብላችሁ ማለት ነው። ለማንኛውም ሁላችሁም ተጠርታችኋል። አህሪብ ብለናል። አህሪብ እስኪ የት አለ አህመድ? ያርጋችሁ አሁን ከመጣችሁ ነው። የሁሉ ጉዲ ያረቢ አታከሩም ነው አታከሩም ነው እሱ ይሄን አንተ ነው የቆረከው። ጥንቅሽ ዞሩ ማሻ አላህ አሁን ደርሶታል የሚባለው ስለዚህ ይሄ ነው፣ ደሞ ቀጣይ አመት የሚዘራው ወዲህ። ተመልካቾች አንድ አገዳ ይበላል፣ አንድ መሬት ይዘራል። እዚህ ጋር ደሞ ጥንቅሽ ዞሩ

አመልካቱ ይሄ እንግዲህ ያላህ ኒዕማ ነው። ወላሂ ይሄ ሁሉ አዝመራ አሁን እስከ ዛሬ አንዳንድ ጊዜ አመት ወፍ በጣም ሲከፋ ለብዙ ጊዜ ነው የሚያታግለው ወፍ ጥበቀው። ዘንድሮ ግን ማሻላህ ወፍ ጥበቃ እራሱ የለም አዝመራው። ወጣ ብዬ እንግዲህ ከዚህ ደግሞ ወጣ ብለን የማሳያችሁ ነው የሚሆነው ማለት ነው። መታጀው እንድታውቱ፣ እንደዛ አድርጌ የማሳያችሁ በነገራችን ላይ ማሽላው እንግዲህ እንደምትመለከቱት መታጃ ጣጣሎ ራሱ የሚገርም ነው። ማሻላ ተባረከላ። አላገራችን ሰላም አድርጎልን እንዲሁ ደግሞ አዝመራው በሰላም ተፈጥሮ በዓፊያ ለምግብ የሚውል አላህ ያድርገው ማለት ነው። በጣም ነው የሚገርም ማሻላ ተባረከላ። ሁላችሁ ማሻላ ያላችሁ ማለት ነው። መታጀው እንግዲህ እንደምትታወቁ በጣም ነው የሚያምረው። ይሄን ይመስላል። እስኪ ወጥ አ ማሽላ ቆረጣ አንተ ያሰብ ማሽላ ቆረጣ። እስኪ እየሄዳችሁ በማሽላ ቆረጣ ምን ትዝታስ አለባችሁ? በቃጀው እንግዲህ እንዴ የምታውት ነው። እኛ አካባቢ ላይ ያለው ማሽላ ይሄ ነው። ነጭ ምናምን ነገር ወዲህ አክር ምናምን ከሚባለው ወጣ ብለ ደጋሌት የሚባለው ይሄ ነው። ሁለተኛ በአብሽ ቡቅሬ የተዳርሽ የመዳም ቅመም ከዚህ ነው እንግዲህ አብሹ የሚጠመቀው ማለት ነው። ነጭ ላይ አይሆንም። ለማንኛውም ስለዚህ፣ ደጋሌቱ የምታውት በጣም የሚያምር ማሻ አሏህ ማሻ አሏህ። በተረፈ እንግዲህ እንብላ አገዳውም የምታውት ነው አ እ እና ዛሬ ይሄ ሰፈር የሚገኘው ከውድ ጊዜ ወረድ ብለንም በታችኛው ናይትስ ሜዳ ገባ ብለን ሜዳው ላይ የሚገኘው ሰፈር ነው ማለት ነው። ማሽላ በጣም ነው ያለው። ከአሁን በፊት እንግዲህ ወደ በረብዩ ወደ ደጋ አካባቢ ሄጄ ማሽላውን ሁሉ ሁሉ አሳይቻችሁ ነበር። አሁን ደግሞ ወዲህ መጣ ብለን ከወርዲሳ ወረድ ብለን የምናገኘው ያ ሜዳው በቃ እንዳለ ማሽላ አለ። ወጣ ብለን ደግሞ ይሄርን ስንመለስ የማሳያችሁ የማሳያችሁን የሚሆነው እንግዲህ በጣም ነው ጥሩ። አህሪ ትንሽ እናርገውና ስንወጣ ደግሞ እናያለን ማሽላው። እስኪ እንግዲህ እያስቃዩችሁ ግራ ቀኝ ያለውን እያያችሁት ማሽላውን ምንሄድ ይሆናል። ጥንቅሽ አልተረፈንም ዛሬ። ጭፍጭፍ እንወጣ ነው የምታዩት ከፊት ያለ ሰው የያዘውን አገዳ፣ አገዳው ማለት ይዛለሁ። ይሪያያሊው አልቻልከውም አሊ፣ ከብዶሻል። ማሽላም እያያቸው ወደ ተመልካቾች፣ ማሻ አሏህ፣ ተባረከላሁ። ተውትም ሲያምር